ተከበራችሁ ውድ ኤቫንጀሊካል ቲቪ ተመልካቾቻችን ይህ ተምሳሌ የተሰኘው ፕሮግራማችን ተጀምሯል። ፍቅር ለህፃናትና ለእናቶች የበጎ አድራጎት ድርጅት እየሰራ ያለው በሁለት የማህበረሰብ ክፍል በሴቶችና በህፃናት ላይ አትኩሮ የሚሰራ ተቋም ነው። የፍቅር ለህፃናትና እናቶች መስራችና ባለራእይ ወይዘሮ ማርታ ጌታን ካገኘች በኋላ ምን ይሆን እንድሰራለት የምፈልገው በማለት ሁልጊዜ የጌታን ፈቃድ ለማወቅ ትጋት እንደነበራት ትናገራለች። የመጀመሪያ ነገር በጌታ ከሆንኩኝ በኋላ ህይወቴን ለጌታ ከሰጠሁኝ በኋላ እግዚአብሔርን ሀሳብ ምንድን ነው? እግዚአብሔር የሚፈልገው እሱ ህይወቱን ከሰጠኝ እኔ ደግሞ ምን ላድርግ? የሚል ሀሳብ ውስጥ ነበረ ማለት ነው። እና ብዙ ጊዜ ጌታን የሚሆንበትን ቦታ መጽሐፍ ቅዱስ ላይ ሳየው ብዙ ጊዜ የሚሆነው እሱ ድሆችና ድሃ አደጎችን ችግር ያለባቸውን እነሱ ህይወታቸው ውስጥ መግባት አያለው፣ እና ጌታ እነዚህን እጆች እንድትጠቀም ፈልጋለሁ፣ እነዚህን አይኖች እንድትጠቀም ፈልጋለሁ፣ እነዚህን እግሮች እንድትጠቀም ፈልጋለሁ እላለሁ እና ከእንትን ከመድረኩ አገልግሎት ወይም ከሌላ ከምንለው አገልግሎት ከምንለው አገልግሎት ባሻገር እግዚአብሔር መስራት የሚፈልገው ነገር አለ እንደ ክርስቲያን። እና እኔ ያንን ነገር ነው ያየሁት መጀመሪያ ማለት ነው። እግዚአብሔር ፍቅር ነው። ፍቅር ደግሞ የሆነ ነገር ከሆነ ሰው የሆነ ነገር ጠብቆ አይደለም የሚያደርገው። እና እኔ ደግሞ አገራችን እንደምታውቁት የብዙ የዶች አገር ናት። በየት በኩል ልርዳ ማይባልበት በጣም እንደውም የትኛውን ልርዳ ነው የሚባልበት። እና አቅሙ ካለን ሁኔታው ከተመቸ ምን ማድረግ እንደሚቻል በቃ አንዱን መለየት ነው የቱ ጋር ልቆም የሚለውን ማለት ነው። ሶ ራእዩ መጀመሪያ በእግዚአብሔር ሀሳብ ወደ እኔ የመጣበትና የተጸነሰበት እንደዚህ ያለ ነገር አለ። ሌላው ደግሞ በደንብ ተጋልጬ የተገናኘሁት ከድሆች ከምስኪኖች ጋር ተገናኘሁበት ሁኔታ አለ እና የምሰራበት የነበረው ቦታ ላይ በጣም ብዙ ድሆችን ብዙ ምስኪኖችን የማገኝበት ቦታ ነበረ። እንዲህ ነው ብሎ ማንም ሰው ሊያልፈው አይደለም እኔ በጌታ የተቃኘው የተጎበኘው ፍቅሩ የገባኝ ቀርቶ ሌላም ሰው ቢሆን ሊያልፈው የማይችለው አንዳንድ በቃ በጣም ከባባድ ነገሮች ነበሩ፣ በዙሪያዬ ማለት ነው። ሰው እነሱን ነገሮች በእኔ አቅም በእኔ ችሎታ መስራት በማደርገው በምችለው እግዚአብሔር በሰጠኝ ነገር ለመዘርጋት ስሞክር ግን ገና ሌላ አለ፣ አንድ ስል ሌላ አለ እና ብዙ ነው እና ያን ነገር ውስጥ ይቀር ነበረ እና ከዚህ ባሻገር ህፃንና እናቶች ላይ ደግሞ የመረጥኩበት ምክንያት ውጭ ሀገር ለመኖር እድል ነበረኝ። እኔም ባለ የሚያሳደግ ነው። ልጃችንም ውጭ ሀገር የመኖር ቻንስ ነበረን ግን በልቤ ውስጥ እንዲቀሩ ካደረጋቸው ህፃንና እናቶችን በየመንገዱ ልመና ላይ እያሉ የሚፈጠርባቸው በሕይወታቸው ውስጥ ምን ያክል ሀሳብ እያለፉ፣ ምን ያህል ተግዳሮት እያለፉ ለመኖር ለመኖር ለሌላ ነገር አይደለም፣ ሰርቫይቭ ለማድረግ እንኳን የሚታገሉትን ትግል ሳይ ጠጋ ብዬ ስጠይቅ ማገኘው መልስ ልጅ ይዤ እንዴት ሰው ቤት ልቀጠር? እንዴት ማን ይቀጥረኛል? ልጅ ይዤ እንዴት ብዬ ሰቀ ስራ ልስራ ስለማይቻል ያለኝ አማራጭ የኢትዮጵያ ሕዝብ ይሰጣል በመንገድ ላይ መውጣት ነው። የልጅሽ አባት ስል በአብዛኛው የሚመልሱልኝ ነገር ተመሳሳይ ነው። ትቶ ሄደ ከረገዝኩ በኋላ ወይም ደግሞ ከወለድኩ ልክ ለወልድ ስል እቃይንም ይዞ ሄደ ትቶኝ ሄደ የሚሉ ናቸው። ስለዚህ እነዚህን አይነት ሰዎችን መርዳት እንዳለብኝ እንደገናም በእንትን ብቻ ሳይሆንም በሀሳቤ ብቻ ሳይሆንም እግዚአብሔር ደግሞ ምሪትም ሰጥቶኝ ወደዚህ ነገር ከብቻ አለው። እግዚአብሔር ይመስገን። እንደው ይህንን ስራ ስትጀምሪ መነሻሽ ምን ነበረ? እንግዲህ ራዕይ ኖሮሽ ከዛ ደግሞ መጀመሪበት የሆነ ነገር ሊኖርሽ ይገባል እና መነሻሽ ምን ነበር? እውነት ነው ራዕይ አለ። ቪዥንም ፕሮቪዥን የሚባል ነገር አለ እና ቪዥንን የሰጠው እግዚአብሔር ነው እና ፕሮቪዥን እሱ እንዴት እንደሚያደርግ ያውቃል ግን ከኔ በኩል ምን አለኝ ብዬ እንድጠይቅ አደረገኝ። አንድ ጊዜ ውጭ ሀገር መኖር እንድንኖር ቤተሰቦቻችን የእኔም የባለቤቴም ቤተሰቦች እንድንኖር በጣም ይገፋፉን ነበረ በእኔ በኩል ግን በትንሹ ያየሁትን የቀመስኩትን ከዶች ጋራ ወይም ደግሞ ድሆች ሲባል ያው አንጻራዊ ነው። በእርግጥ ግን በጣም ምንም ከሌላቸው ከዶች የሚበሉት ካጡት ጋራ የመገናኘቱ እድል ነበረ እና እነዛ ነገሮች እኔ ውስጥ አንድ ነገር ጨምረዋል፣ አንድ ረሃብ ጨምረዋል። ለምን ምንም ብዙ ነገር ኖሮኝ ሳይሆን ግን አንዳች ነገር እግዚአብሔር በእኔ ቢያደርግ ብዙ ሰው ብረዳ የሚል ረሃብ ስላለ ውስጤ እዛ የመኖሩ ነገር እንደ አንድ ቅንጦት ነገር አድርጌ የወሰድኩት ለራሴ ማለት ነው። ከዛ ለባለቤቴም ስነግረው እኔም እስማማለሁ አለ። እንደዛ እና እንደ ሀሳብ ስለነበረ ሁሉ ነገር ተን እየመጣን ነበር እና ከዛ በዛን ጊዜ ነበር የጠየቅኩትኝ አስታውሳለሁ። ከፕሌኑ ሳልወርድ ፕሌን ላይ እያለሁ እየጻፍኩ ነበረ። ጌታ ሆይ ምንድን ነው የምትፈልገው? በደንብ ግልጽ አድርግልኝ። እሺ ሁሉንም ትቻለሁኝ ማለት ወደፊት እንደ ሰው በህይወቱ የሆነ ነገር ለማድረግ የሚያስበው ነገር አለ። እሱ ነገር ትቸዋለሁ እና ግን ምንድን ነው በቃ ግልጽ እንድታደርግልኝ እፈልጋለሁ ብዬ ለጌታ በጣም ጠይቅ ነበረ እና ጻፍኩኝ። እና ንገረኝ፣ ከዛ በኋላ በዛ በኩል አሳትፈኝ አልኩት። ከዛ በኋላ እና ተኛሁኝ። እዛው ተኝቼ እያለ ምንድነው ያየሁት ህልሜ፣ ህፃናቶችን እና እናቶችን የተራቡ መንገድ ላይ ጎዳና በጎዳና ላይ ያሉ እንዲጠግቡ በቃ በጣም ደስ እያለኝ እያበላኋቸው አየሆኝ ማለት ነው በህልሜ ያ ነገር ለእኔ መሴጅ ነው ማለት ነው፣ መልክት ነው። ከዛ ደግሞ እግዚአብሔር አንድ ነገር አልኩት፣ እንዴት እንደምታደርገው አንተ ታውቃለህ። እኔ እኔ መታዘዜን ነው የማውቀው። ከዛ በኋላ ግን የኔ እንትን አይደለም፣ እንዴት እንደምታመጣ አንተ ታውቃለህ፣ ግን ቃል እንድትሰጠኝ እፈልጋለሁ። ገብቶኛል አልኩት ገብቶኛል ጌታ ወይ ስለ ጌታ ዮሐንስ ራእይ ላይ ምዕራፍ 3 ቁጥር 7 ላይ እነሆ በአንተ ፊት የተከፈተ በር ሰጥቻ አለው ማንምም ሊዘጋው አይችልም ጅማሬ ታናሽ ቢሆን ፍጻሜ ይበዛል የሚል ቃል ነው ይሰጠኝ ማለት ነው ሊትራሊ ቃሉን በደንብ በ ጎላ አድርጎ አስቤው አይደለም ያም ቦታ ለማንበብም ወይም እንትን ብዬም አይደለም እራሱ ጌታ ነው ይህንን ቃል ይሰጠኝ ከዛ በኋላ በቃ እንደ መልህቅ እሱን ያስኩኝ በ ያንን ራእዩን ጻፍኩት ጻፍኩት። ከዛ በኋላ ወደ ሀገሬ ከመጣሁ በኋላ ወደ ሀገራችን ከተመለሰን ከመጣን በኋላ ወደፊት መግፋት እንዳለብኝ አስባለሁ፣ ግን ቤት በኩል ነው የሚወጣው። ምንድነው ማደርገው? አንዴ እጄ ላይ ምንድን ነው ያለኝ የሚል በደንብ ሰርች ማድረግ ጀመርኩኝ ራሴ ጋር ምኖረው የምኖረው ኮንዶሚኒየም ቤት ውስጥ ነው። እኔ እና ባለቤት የምንኖረው ማለት ነው። አንድ የማህበር ቤት የተጀመረ ግራውንድ ፕላስቶ ለግራውንድ ፕላስቶ የተጀመረ የእንትን አለ ሰባ ሁለት የሚባለው ማለት ነው። እሱን እሱ አለ እጃችን ላይ ሶ ትርፍ ነገር አሁን እንዲኖረኝ አልጠበቅም። በራሴ ሀሳብ ትርፍ ነገር ሳይሆን አሁን እኔ እግዚአብሔር ይሄንን ቤት ሰጥቶኛ እኔ ደግሞ ድሮችን ማሰብ አለብኝ። እንዴት ነው መጀመር አለብኝ? ስለዚህ ይሄን ነገር በቃ በሀሳቢ በደንብ አሰላሰልኩት። ከዛን ቤተሰቦቻችንን በምን መልኩ መደገፍ እንችላለን? ማለት አንድ እርምጃ ወደፊት እንዳልራመድ ከሚያደርገን ነገር አንዱ ያው የቤተሰብ ነገር ይኖራል። የኔ ቤተሰብ፣ የሱም ቤተሰብ ጉድለቶቻቸውን ለየሆኝ ሁሉን ሁሉንም መጽሐፍ ነው እጽፍ ነበረ ይህን ብናደርግ እንደዚህ፣ ይህን ይህናል ብንሸጠው፣ ይህናክል ለነሱ እንደዚህ ብናደርግ፣ ይህን እንደዚህ ለድሆች ብናደርግ ብዬ ሁሉ ነገር ፕላን ካወጣው በኋላ ለባለቤቴ ነገርኩት። እንደዚህ ነው። ከዛ ላስብበት አለ። አሰብበት ከዛ በኋላ ተስማማል ማለት ነው። እና ያ ቦታ ተሽጦ ለሚገባው ለዚህኛው ድርጅት መነሻ ሆኗል ማለት ነው። የመጀመሪያ ነገር እሱ ነው። መልካም እንግዲህ፣ በእነዚህ አስርት ዓመታት ውስጥ የነበረው ፈተና ቻሌንጆች ምን ነበሩ? እንግዲህ ሰው በተለያየ አይነት የህይወት መንገድ ያልፋልና ይህ ድርጅት ሲመሰረት ጀምሮ አሁን ላይ ምን አይነት ችግሮች፣ ምን አይነት ፈተናዎች ገጥሞት ነው እዚህ ደረሰው? በጣም ደስ የሚል ጥያቄ ነው። ይህንን ለአንድ አመት ያክል ለአንድ አመት ያክል ይሄ በእኛ እጅ ላይ የነበረው ነገር ለአስር እናትና ለአስር ህፃናት የቤት ተከራይተን ዴይኬር ዴይኬር ተከራየን። ብዙዎቹ ዴይኬር ላይ ተይዘው መጀመሪያ ያደረኩት አሰስመንት መስራት ነበረ። በየቦታ እየዞርኩ የእናቶችን የጠየቁ ምናምን፣ ከዛ በኋላ አመጣናቸው ወደ እንትን ገባን፣ ፍቃድ ፕሮሰስ እየተደረገ ወደዛ ገባን ማለት ነው። እና ለአመት በቅቶናል። ሶስት እናቶችን ከአስሮቹ እናቶች ሶስቱ አሁንም እዚህ ያሉ ይሰራሉ። ሶስቱን አሰለጠንንና ኩክ ለማድረግና ልጆች አያያዝ ሰልጥ ነው እነሱ ልጆቹን ይዛሉ፣ ሁለቱ አንዷ ደግሞ ታበስ ነበር። ለእነሱ ደሞዝ አለ። ለእናቶች የስራ መስሪያ በርስ ተሰጥቷል። ዴኬር ላይ በቀን ሶስቴ ሁል ቀን ቀን በቀን ምገባ አለ ለህፃናቱ፣ ቤት ኪራይ አለ። እነዚህን ሁሉ አድርገን ለአንድ ዓመት ሙሉ ለሙሉ በቂ ሆነልን ማለት ነው። ልክ የሆነ ሰዓት ላይ ከዛ በፊት ሰዎች መጥተው ጎብኝተውን ነበረ እና በደንብ ፕሮሚስ አድርገውልን ምናምን ነው ይሄዱት። ከዛ በቃ በጣም እርግጠኛ ነበርን። ግን ለካ ነገሩ እስከሚያልቅ ድረስ ያው የእግዚአብሔርም እጅ እንድናይ አሁን የምናገረውን እንድናገር እግዚአብሔር ይመስለኛል። ጸጥ አሉ በደንብ በቃ እርግጠኛ ነበር ወዲያውኑ እንደሚረዱን ማለት ነው። ከዛ የሆነ ፋውንዴሽን ያላቸው ሰዎች ናቸው በተወካዮቻቸውን የላኩት አዩን። በጣም ደስ አላቸው በቃ እንቀጥለን ብለው ከዛ፣ እያለቀ ሄደ ነገሩ አለቀ። ትንሽ ቢያንስ ከሳምንት በላይ ማያስክ ሄደ ሆነ ያለን ነገር ማለት ነው እጃችን እንዴ፣ ነገር አልኩኝ። እግዚአብሔርን የተናገረኝ እና ቃሉን አሰብኩ። እንዴት ማለት አውቃለሁ፣ የእግዚአብሔርን እጅ በብርቱ አውቃለሁ። በብዙ አቅጣጫ በህይወቴ በግል ህይወቴ እግዚአብሔር እንዴት አድርጎ ነገርን ታሪክን ሲለውጥ አይቻለሁ። ይኔ እና ይሄኛውም እንደዛ እርግጠኛ ነኝ። እና ሰው ሁሉ ምን ይሉኝ ነበረ፣ ሰዎች አንቺ ነኝ ከጎዳና አንስትሽ አንስትሽ በኋላ እጅሽ ላይ ያለ ነገር ሲያልቅ በኋላ ምንድነው የምታረጋቸው? ተመልሶ ቢወጡ አያምሽም? ምናምን ምን አስበሽ ነው? ብዙ ሰው የተለያየ ነገር ይለኝ ነበር። እና ያ ድምፅ መጣ፣ ልክ እንደዛ ያሉኝ ማለት ነው። ከዛ ምን አረኩኝ? በቃ ልክ አሁን ሁሉ ነገር ስልኬን ዘጋሁ። ምን አልኩኝ? አሁን በእግዚአብሔር ፊት የመሆን ጊዜ ነው አልኩ ሁሉ ነገር አጥፍቼ ጾም ጸሎት ገባሁኝ። ከዛ እየጸለይኩኝ ያን ቃል ጌታ የሰጠኝን ቃል አስብ፣ የሚከፍት የሚዘጋ የሌለ አንተ የከፈትከው ማንም አይዘጋም። ደግሞ ይሄ ፈቃድ ሀሳብ እንደሆነ አውቃለሁ። የሰራውም የጀመርከው እጃችን ላይ የሚሰጠንም አንተ ነና፣ እባክ ይህንን እኔ የራሴን ተወጥቻለሁ። አንተ ደግሞ ቤት በኩል አትባለም። በቃ ና ጌታ ና፣ እነኝን ህጻናት ማሰብ አልፈልግም። ወደ ውጭ ሲወጡ ከዚህ በኋላ እናቶች ሲለምኑ ማሰብ አልፈልግም። ከዚህ በኋላ ተመልሰው እና ባክ በቃ ጸለይኩኝ፣ በጣም ጮኩኝ፣ አለቀስኩኝ። ለምን እንትን ዘገየብኝ ብዬ ማለት ነው። ከዛ ን በእግሬ ቆምኩኝ እና እንትን ላይ ከምጣፍ እንዲወርጅ ቆምኩኝ። ጌታ ሆይ አልኩት፣ አንድ የእምነት ቃል ማለት ነው። የተናገርኩትን ማረሰው አሁን ከቆምኩበት መሬት አሁን ከቆምኩበት ቦታ ይልቅ ይጥለኛል ብዬ አልገዳገድም፣ አልፈራም። ከዚህ ይልቅ ግን አንተን አምንሃለሁ፣ ታመጣለህ። ቤት አትባልም፣ እንዴት አትባል። ስለዚህ አመሰግናለሁ ብዬ ነው ይዘጋሁት። ከዛ በኋላ ስልኬ ያለውን ነገር ሳስጥንት ስል ከፈትኩኝ። የዛኑ ነው ቀን ማለት ነው፣ የዛ ውቀን እነኛ ፕሮሚስ ያደረጉ ሰዎች ለካ ሲደውሉ ሲደውሉ ስልኬ እምቢ ብሏቸዋል። ባለቤቴ ጋር ይደውላሉ እና በጣም እንፈልጋታለን። ተወካዮቻቸው ማለት ነው እንደዚህ ሲሉ፣ ኦኬ በጣም ስልክ ልክ ስከፍት እንትና አለ አየሁኝ ማለት ነው። ደወልኩለት ደዊ ላይ እንትና ሲለኝ እሺ አልኩኝ። ምንድን ነው ስለው በጣም እየፈለጉች ነው ሲለኝ፣ ይሄ የእግዚአብሔር እጅ ነው። እግዚአብሔር አንድ ነገር አድርጓል ማለት ነው። ይሄ እዛ ሳናሳ ሳወራው፣ በጣም እንኳን ደስ አለሽ፣ ሁሉ ነገር በቃ ተዘጋጅቷል። አሁን ስለዘገዩ በጣም እንትን ብለዋል ግን ሁሉ ነገር ተዘጋጅተዋል። በአንድ ሳምንት ጊዜ ውስጥ ሁሉ ነገር ገቢ የሚመጣው ገንዘብ ይለቀቅላችኋል እና ትቀጥላላችሁ ምናምን። በቃ እኔ ወደ ላይ ነው መደወል ያለብኝ። ሁልጊዜ ይሄን ታሳቢ አድርጎ ሁ ማክሰኞ ማክሰኞ ጾም ጸሎት አለኝ የራሴ ማለት ነው በቤቴ በቤቴ ማንንም በቃ አላናገረም ብዬ ምናምን ያው ከነግርሻለሁ። የማክሰኞውን ቀን ስትጠይቅኝ ይህኛው ቀን አልችልም ያልኩሽ ለምን እኔ በኔ ሀይል አይሰራም ይሄ ስራ። ያወኩት ነገር አንደኛ የኔ ገንዘብ አይሰራውም፣ የኔ ኃይል አይሰራውም፣ የኔ አቅም አይሰራውም። የሚሰራው እግዚአብሔር እንደሆነ ስላወኩኝ ይሄን ጊዜ ከእግዚአብሔር ጋር ስብሰባ የምገባበት ነው አላቸዋለሁ። እዚ ላለ እና ለስኬቱ ለምኑ ለሁሉ ነገሩ ዋናው ጌታ ነው ማለት ነው። ይሄ ነው ማስታውሰው። በጣም እንደው መጀመሪያ ስትጀምሪ ስንት እናቶችን በስንት ልጆች ጀመርሽ? በአስር እናቶችና አስር ህፃናት እንደውም አስራ ስምንት ሆኖ ነበር የመጡት። እኔ የሚያሰብኩት አስር ነበር መጀመሪያ፣ ግን አልችላልኩኝ። በቃ ገፍተው ሲመጡ ሲያለቅሱ፣ በቃ ትን ትቼ ከዛ በኋላ ሁሉንም ተቀበልኩኝ። ነገር ግን እንደ ቻሌንጅ አንዱ ቻሌንጁ ምንድን ነው፣ ከመጣናቸው የሚያስፈልጋቸውን ሁሉ ነገር አሟላን። ግማሹ ቤት ኪራይ የሚከፈለው ነበር፣ እሱን ስንከፍል ብዙ ነገር አረገ። ልጆቹን ተቀበልናቸው ቆንጆ ሆኖ እያለ ደግሞ ስምንቱ ተመለሱብን ማለት ነው። ልመናችን ይሻለናል ለምን እንትን አዋጣም አሉ፣ ሰርቶ መኖር አያዋጣም ብለው ስምንቱ ተመለሱና አንዱ ቻሌንጃችንም እሱ ነው። ከዛ በኋላ ወደ አሻሻል ነው ማነው ስራችንን እናቶች ስንቀበል እንትን ላይ ስነ ልቦና አእምሯቸው ላይ መስራት እንዳለብን የገባን ከዛ በኋላ ስነ ልቦናቸው ተቀይሮ በጣም ጸሎት እንደሚያስፈልግ ስነልቦናቸው መቀየር እንደሚያስፈልግ በተለያየ ትሬኒንጎች እነሱ ማብቃት እንደሚገባል ያወቅነው የዛኔ ነው። ከዛ በኋላ እንደዚህ እያደረግን ስራችንን ቀጠልን ማለት ነው ፍቅር ለህፃናትና እናቶች በሳምንት አምስት ቀን አገልግሎት ይሰጣል። ልክ እንደ እናትና አባት እንደ ልጆቹ እያለበሰ እየተንከባከበ ህፃናቱን በቀን ሶስት ጊዜ ተመጣጣኝ ምግብ ይመግባቸዋል። ከእነዚህ ውስጥ ተመጣጣኝ ምግብ ለአይምሯቸው ለሰውነታቸው እድገት እንዲሁም ለጤናቸው እድገት የሚሆኑ ምግቦችን ይመግቧቸዋል። በዚህ ውስጥ የምግብ ባለሙያ የሆነችውን እንዲህ ስንል አነጋግረናት ነበር። ሰላም እንዴት ነሽ? እግዚአብሔር ይመስገን። ምን እየሰራሽ ነው? በዚህ አሁን ምሳዬን እየሰራሁ ነው። ልጆት ራስሽን አስተዋውቂን። አበበት አበባ እባላለሁ፣ የሜሮን እናት ነኝ። ልጄ በአስር ወራ ነው እዚህ የገባችው። አሁን ግን አራተኛ ክፍል ናት። አድጋ ወደ ትምህርት ቤት ገብታለች ማለት ነው። መጀመሪያ ድርጅቱ ሲጀምር የጀመረች ናት ወደዚህ የመጣውስ መጀመሪያ ልጄ ስድስት ወር ሆና ነው ከክፍለ ሀገር የመጣውት ማለት ነው። እሷን ይጃት ከአራት ወር በኋላ ነው ድርጅቱን ያገኘውት። ብዙ ታሪክ ነው፣ ሁሉንም በኋላ አልቅ። በእርግጥ ግን ፍቅር ብዙ ለታ ነው አለልኝ። በ17 ዓመቴ ነው እሷን የወለድኳት እና ተጠልፌ ነው ከእሷ ጎማኖር ስለማልፈልግ ነው እሷን የመጣው ማለት ነው። ከዛ ነው ፍቅር ብዙ ሽግር ላይ ነው ደረሰልኝ ማለት ነው። ከዛ እሷንም ተቀበለኝ እኔ ደግሞ ሰልጥኛ እዚሁ ተቀጥሬ እንዲሰራ አድርጉኝ። መጀመሪያ ህፃናት ማንከባከብ ላይ ነበር። ከዛ ደግሞ ወደ ምግብ ቤት መጣሁ ማለት ነው። አስር ዓመት ሙሉ ንስ ነው የሰራሁት። አሁን ምግብ ቤት ከገባሁ ሁለት ዓመቴ ነው። ስምንት ዓመት እዛ ልጆቹ ላይ ነው የሰራሁት ማለት ነው። እና ልጄ አስራ አንድ ዓመት ሞልቷታል። አሁን አድጋለች። ቅርቡ በጣም አመሰግናለሁ እና ለብዙዎቹ ደርሷል። ብዙዎቹን ስናይ የራሴን ብቻ ሳይሆን የሌሎቹንም ሳይ ልጆቹ ተጎድቶ ተስቋቅሎ ሲመጡ እዚህ መጥቶ ሲቀየሩ በጣም ደስ ይለናል ማለት ነው። ምግብ በየቀኑ ከሰኞ እስከ አርብ ያለው የተለያየ ነገር ነው የሚሰራው። በዚህ እንግዲህ ብዙ ከተለያየ ቦታ የመጡ ህፃናት አሉና ልጆች አሉና በተለያየ የህይወት መንገድ ውስጥ አርፎ የመጡ ናቸው ልጆቹ። እንግዲህ ተመጣጣኝ ምግብ ያስፈልጋቸዋል። ምን አይነት ተመጣጣኝ ምግቦች ናቸው በዚህ የሚዘጋጁት? ምሳሌ ምንድን ነው የሚበሉት? ቁርስ ላይ አሁን ምሳ ላይ ዛሬ ሐሙስ ነው። ቁርስ ላይ በሉት ቅንጬ ነው ከዛ ምሳ ላይ ደግሞ ሾርባ በስጋ ሌላ ስጎ ምስር አታክልት ሆነ ማለ። ከዛ ስጋም አለው ማለት ነው። መሰስ ላይ ደግሞ የሚበሉት እንፍሮ እና ሙዝ አላቸው። ሙዝ ይበላሉ። እንፍሮ ከጨረሱ በኋላ ይቀያየራል። አንድ ሳምንት እንፍሮ ከበሉ አንድ ከሳምንቱ በኋላ ደግሞ ድንች ቅቅል ይበላሉ ማለት ነው። ወደ ዋላ ተመልሽ የሰኞ ቢነግረሽ ሰኞ ጠዋት ሻይ በብስኩት ይበላሉ። ብሳ ደግሞ መኮረኑ ለስጋ ሱጎ በስጋ ተሰርቶ ማለት ነው። መክሰስ ደግሞ አጥሜት ነው። የ16 ድስት አይነት ነው የሚዘጋጀው። እዙ ነው የሚዘጋጀው እናቶቹ ተቀጥሮ እዙ ተለቅሞ እዙ ታምሶ ነው የሚፈጨው እዛ። ማክሰኞ ጧት ቅንጨ ነው የሚበሉት። ከዛ ብሳ ደግሞ ሾርባ ባታክልት። በአጠቃላይ ተመጣጣኝ ምግብ ይደርሳቸዋል። በየሳምንቱ ፓንኬክ አላቸው። እንቁላሉም አላቸው ማላቸው ማለት ነው። ሩዙም አለ በእነዚህ ውስጥ እንጀራ ብቻ ነው ዜ የሌለ እዛ ነገር የተመጣጠነ ነገር ያገኛሉ። በጣም ጥሩ እንግዲህ። አንቺ እንግዲህ እዚህም ለኑሮሽ የምትተዳደሪበትን ስራ እየሰራሽ እንዲሁም ደግሞ ልጅሽም ደግሞ በዚህ ውስጥ አልፏል እና ምን አይነት ስሜት አለው? በመጨረሻም ደግሞ ማስተላለፍ የሚስፈልጊ መልዕክት ካለ ያዞች መልሽ። በጣም ደስ ያለኝ ሴት ናት። እንደሌለችም ግን በጣም መጀመሪያ አስር ወር ነው። ከአስር ወር እስከዚህ ዓመት አሁንም እዚህ ነው የምትመጣው። ከሰዓቱ በኋላ ትመጣለች ማ ከትምህርት ቤት ስትወጣ ደስ ስላል። በጥሩ ሁኔታ ነው ያደገችው ትምህርት ቤቷ ላይ፣ ትምህርት ቤቷ ጥሩ ነው። አሁን ትምህርቷ ላይ ጥሩ ውጤት አላት። ጎበዝ ተማሪ ናት። ጥሩ ነው እና ለፍቅር በጣም አመሰግናለሁ። ፍቅር ማሚ ደግሞ ከእናትም በላይ ናት ስናጠፋም ተቆጥታል። ስንጥሩ ነገር ስዘራ ማመስገና ነው የምታልፍ ናት እና በጣም አመሰግናለው ፍቅር ለሌላ ደግሞ በጣም ለእኛ ብቻ ሰውን ቅድሙ ቢሆ ነበረ። ለልጆቹ በጣም ጥሩ እናት እናት፣ ብዙ ነገር የተለያየ ነገር ተደርጎላቸው እንክብካቤው ደስ ይላል። ጊዜቶቹም በጣም የሚይዟቸው ከመጀመሪያ መቶ አልፎ ብዙዎቹ አድጎ ሄደዋል። አንከ ልጆች ጋ የሚወጡት ሌላ ወልከ ልጅ ጋር ወጣቸው ሌሎች አሉ። ብዙዎቹ ብዙዎቹ ሄደዋል ይሄን አስር አመት ውስጥ እነሱ ጥሩ ላይ ነው ያሉት። አሁን እንደውም ወደዚህ ለመምጣት ነው እናፍቃቸዋል። ትምህርት ቤት ራሱ እንደ ማሚ አይነት ምግብ ካልሆነ አንበላም፣ ሾርባ በጣም ስለሚወዱ ከዛ ካልሆነ አንበላም የሚሉ ሁኔታ ነው ያለው ማለት ነውና በጣም አመሰግናለሁ። ፍቅርን እኛ ምናመሰግናለን። እንግዲህ ምግቡን ቶሎ አርሽና እኛም ዛሬ እንመገባለን። አመሰግናለሁ የልጆቹ የመኝታ ሰዓት ነው። ህፃናቶቻችን ልክ ምግብ ከበሉ በኋላ ከታጠቡ በኋላ እንደዚህ ባለ ሰዓት ይተኛሉ። አሁን ሦስት ሰዓት ስድስት ሰዓት ከተኙ፣ ስድስት ተኩል ከተኙ እስከ ዘጠኝ ተኩል ለሶስት ሰዓት ያህል ይተኛሉ ማለት ነው እና እዚህ ጋር ያየኸው አቀፋቸው፣ እጁንም ጭኖ ባረካቸው የሚለው በማርቆስ 10፥16 ላይ ያለው ክፍል ነው። እናቶች ልጆቻቸውን እንዲባርክላቸው ሐዋርያትን ጠየቁ። ይባርክልን ኢየሱስ ብለው ሲይዘው ሲመጡ ዞር በሉ መምህሩን አታስቸግሩ ብለው ገሰጿቸው ይላል። በጣም ነው የገሰጿቸው። ከዛ በኋላ ጌታ ግን ምን አለ? ሕፃናትን ወደ እኔ ይመጡ ዘንድ ተዋቸው፣ አትከልክሏቸው፣ መንግሥተ ሰማይ እንደነሱ ላሉት ናትና ብሎ አቀፋቸው እጁንም ጭኖ ባረካቸው ይላል። ስለዚህ የሀሳቡ ምንድን ነው እዚህ አሁን ይህንን ጥቅስ የለጠፍንበት ምክንያት ብዙዎች የተዋቸው ነግሌክት ያደረጉ የገፏቸው አባቶቻቸው የተዋቸው ሰዎችም አታስፈልጉን ያሏቸውን ጌታ በዚህ በፍቅር ውስጥ አቀፋቸው እጁንም ጭኖ ባረካቸው። ይሄ ነው መልዕክቱ። አመሰግናለሁ። ፍቅረን አስመልክተው የእግዚአብሔር ቃል ምንድን ነው የሚለው? እንደ እውነቱ ከሆነ ፍቅርን ስናስብ ትልቁን መጽሐፍ መጽሐፍ ቅዱስን ልናስብ ግድ ይለናል። መጽሐፍ ቅዱስ እግዚአብሔር ፍቅር ነው ይለናል። ብሉይንም አዲስንም አጣቅሰን ስንመለከት የእግዚአብሔርን ፍቅርነት በትክክል ማየት ይችላል። የእግዚአብሔር ፍቅር ክላይማክሱ ምን ላይ ተገለጠ ብላችሁ ብትጠይቁ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ መውደዱ፣ ይሄ የፍቅር የመጨረሻ ጥግ አድርገን እንወስደዋለን። በዚህ ፍቅር ውስጥ የኖሩ ሰዎች ፍቅርን ገልጠዋል። ዛሬ የትልቁን የወርልድ ቪዥን መስራች የሆነውን ቦብ ፒየርስ ኢቫንጀሊስት ወንጌላዊ ቦብ ፒየርስ ወደ ኮሪያ ምድር ሄዶ አንዲትን ትንሽ ብላቴና በሞትና በሕይወት መካከል የነበረችን ብላቴና አንስቶ የተናገረው ንግግር ሁሌ ይገርመኛል። የእግዚአብሔርን ልብ የሚሰብር የእኔንም ልብ ይስበር። ልጆች ጎዳና ላይ ተጥለው እናቶች እንደ ቀላል ጎዳና ላይ ተጥለው ስንመለከት ስናይ ልባችን ሊነካ የማይችል ከሆነ፣ እኛ ግን የክርስቶስ ልብ አለን የሚለው ነገር በህይወታችን ላይ ስለመፈጸሙ ትልቅ ጥያቄ ውስጥ የሚከተን ይመስለኛል። ሁልጊዜ ፍቅር እወድሃለሁ ከሚለው ነገር ባሻገር በመቆረስ በመስጠት ይገለጣል። ስለዚህ ፍቅር የተግባር ነጸብራቅ ነው። ይሄ ተግባር ስላለን ስለሌለን አይደለም። የሌለን ሰዎች እንቆረሳለን። ስለ ፍቅር ያለን ሰዎች ስለ ፍቅር እንቆረሳለን። ስለዚህ ፍቅር የተግባር ነጸብራቅ ነው። በዚህ ፍቅር ውስጥ መኖር እንድንችል እግዚአብሔር ሁላችንንም ይርዳል። ለህፃናትና ለእናቶች በጓራቁት ድርጅት ስራ በዚህ ብቻ አላበቃም። ሳምንት ቀጣይ በዚህ ተቋም ውስጥ የሚደረጉ ስራዎችን ይዘንላችሁ የምንቀርብ ይሆናል እስከዛ